አንቺ እንጀራ ተማነስሽ ሚጥሚጣ በዛብሽ አለ፣ ያገራችን ሰው። ጉድ እኮ ነው፣ ጉድ እኮ ነው፣ ጉድ ነው። እና ብርሽ እና ነሩታ፣ በጥቅሉ የኢትዮጵያ ወጣቱም ሆነ ትልቁም ሆነ ሴቱም ሆነ ወንድ የሚሰራው በትዳር ሸዋሸዋ ነው ማለት ነው። ሸዋሸዋ አንድ እውነተኛ ባል አንድ እውነተኛ ሴት የለችም። ሁሉም ጊዜያዊ አርቲፋሽን ሸዋሸዋ ናቸው ማለት ነው። አሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ለቻናል አዲስ የሆናችሁ ሸር፣ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ፣ ማለት ነው። አሁን ደግሞ አቶ አብሪሽ ወደ ቡታጀራ ሻንጣውን ይዞ የሚጓተተው እቺኛቱ ትታረግስ ሌለኛቱ ዘንድ ሊሄር ነው ማለት ነው። ሶስት አይደሉ የሱ የሱ እኮ በቃ እንደው እንደ ሎተሪ ነው የሚያንጋጋቸው ማለት ነው፣ እንደ ሎተሪ ይቺኛቷ ነቦጠች ወንድ ዘንድ መሄድ አይቻልም። ሲረገዝ ያማል፣ ሊሸታል፣ ያቅለሰልሻል። ብዙ ነገር አለው። ያረገዝ የወለድ ያውቀዋል ማለት ነውና ብዙዎቻቸው እንዲያውም ትናረግዝ የባላችን ጋር መተኛት፣ ማውራት፣ መብላት ሁሉ ያስጠላናል፣ ሽቱ ተነፍቷ አጠገባችን ትቀመጥ፣ ራሱ ምጣችን ትመጣ፣ ባላችንን አንየው ያሰኝናል ይላሉ እና። አሁን ወደ ቦታ ጀራ ለአስራ አምስት ቀን ፍቃድ ብሎ የሄደው እድሮቱ ሽማው ዘንድ ነው አሉ እና ሩታ ደርሳበት ወሬውን እሪኩርዬ እያለች ነው ማለት ነው። ሴቶች እኛ ምን ብንሆን ነው የሚሻለን? ልባችንን እንሰጥና ለወንዶች ልባችንን በክፍተቱ ይገቡና ልክ እንደ መርፌ ቀዳዳ ያንን ክፍተት በሆነ ባልሆነ ምክንያት ይሞሉንና ኋላ እንደገና ልባችንን ያደሙታል በሌላ ቁስል ማለት ነው።

እንደገና አሁን ተጠቃለው አዲስ አበባ ሄዱ። እየኖሩ ጠብ መጣ። ከዛ ደሞ ጠቡን ጋሽዬም ተቡታ ጀራ መጥቶ ጠቡን አበረዴ ዱባይ ድረስ ዲው ተጋቡ ተጠነሰ እንግዲህ፣ በፊትም በሆነ በኋላ ተጠነሰ ተጠነሰ። የተጠነሰ ነገር እንግዲህ አይጨፈለቅም። ከተጠነሰ በኋላ እሱ ወደ ቡታ ጀራ ምን አኻዲው ነው ነገሩ። ተኸዲው በኋላ ደሞ እድሮቱ ፍቅረኛው ዘንድ ምን አኻዲው ነው

ሁለተኛ አረም ጦርነት ላይ ናቸው ማለት ነው። እንዴ ዘሃት ሆኖ ወንዶች አራታው ፍቅረኛም በፊትም ቢኖራችሁ ማለት ነው፣ እርግፍ አድርጋችሁ ተተዋችኋት፣ ተተወቻችሁ። እሷም የራሷ ህይወት ይኖራታል፣ እናንተም የራሳችሁ ህይወት ይኖራችኋል። የድሮ ፍቅረኛ የና ድንግሏን ሰጥታኛል፣ ድንግሉን ሰጥቶኛል። ታሆ ህይወት ያይወጣም ታ ህይወቱ አልወጣም። ባልሰላ ገባች እንጂ ወዲያታለሁ ባልሰላ ገባን ባፈቀርሽ ሰዓት ባፈቀረሽ ሰዓት ላይፍሽን ማሳለፍሽ ልዩም ወለድሽ አልወለዳችሁም፣ የዛን ጊዜ እናንተ ያበቃል ማለት ነው። ሀላስ ታበቃ በኋላ የሞተ ሰው ይመለሳል እንዴ? አይመለስም። ተተለያያችሁ በኋላ ወንዱም ሌላ ህይወት ያዝ፣ ሴትቱም ሌላ ህይወት ተያዝ። በቃ ባለበት ክፉውን አያሰማኝ፣ ባለችበት ክፉውን አያሰማኝ ተብሎ ነው እንጂ የሚኖረው አይደለም። ገና ፍቅረኛ ላይፋቸውን ያልጋላይ ላይ ጨዋታን ሰው ላተጋፈው አረሳውም አረሳትም ማለት አይደለም። ዘሩን የአካሉን ክፍያ የወገቡን ፈሳሽ ሰጥቷት አስጠንሷት አስወልዷት እንኳን ቢለያዩ ልጄንቲል ልጇን ትትል በክፉም ሆነ በሐዘን በደስታ ተሰላምታ ውጭ ምንም መግባባት አይጠበቅባቸውም። አንድ እናት የተለያየ ባልና ሚስት ልጅም ቢኖር ተሰላምታ ውጭ መቀራረብ አይጠበቅባቸው፣ ምክንያቱም እሷም ሌላ ሕይወት ትይዛለች እሱም ሌላ ሕይወት ይይዛል። በቃ አለቀ። ወዲያ አነበር እኮ ሰው አጣልቶን ነው። ወዲያ አነበር እኮ እንደዚህ አይሰራም። ይሄ በቃ ወዲርካትም ጠላሃትም እስርህ እንዲያለች አንከባክባት። ተፈታሀት የሌላ ናት። አንቺም ተፈታሽው የሌላ ነው። በቃ እና ፍቅርን ያዘች ፍቅር ያን ያዘ። አምስት ዓመት ማለት አንድ ህጣሊ ተወልዶ ትምህርት ቤት በመግቢያው ተዋት ሌላቱን ያዘ ተዋት፣ ደሞ አሁን ሩታን ያዘ ደሞ አስረግዞ ደሞ መልሶ እሌለኛቱ ዘንድ ምን ይሉታል? የዛችም ቂጥ ነው የዛችም ቂጥ ነው የዛችም ቂጥ ነው የቂጥ ፍትግ የለው። እና ወንዶች ይገ ወንዶች ሰከን በሉ ሴቶችም ጭምር፣ ለወንድ አትሽ አትንበርከቁ፣ አትሽለጥለጡ። ወንድ ቢሄድ ወንድ ይመጣል ዘፈግጥ ይበል የዛም እቃ ነው የዛም እቃ ነው። የእቃ ልዩነት የለም። ያም ገብቶ ነው የሚወጣው፣ ይሄም ገብቶ ነው የሚወጣው። አይመንድ ወይም ወርቅ ወይም አልማዛድ የለም ውስጥሽ የሚሰጥሽ የስን ቡሬላ የስን ቆሻሻ ፈሳሽ ነው ራይቶ ብሽ የሚሄደው እያንዳንዲሽ ለራሳችሁ ወቁ እና ሴቶችዬ፣ በክሎሪክስ በተለያዩ የአረብ ሀገሮች የንጽህና መጠበቂያ ሳሙናዎች ሞልተዋል። በነሱ ምክንያት በፌሪ በክሎሪክስ እጃችሁ እግራችሁ የቆረፈዴ ታለ ይሄን ባዝ እንዲገዝታችሁ ተጠቀሙት። የሙሽራ እጅ የሙሽራ እግር አግር የህፃን ልጅ እጅና እግር ነው የሚያስመስልላቸው። ለፊት ለሰውነት ለእጅና ለእግር መሆኑን እዝህ ምልክቷል። ምርጥ ነው። ሁለት ነው የሚመጣላቸው። ይሄን ትገዙ ተዝህነስ ያለ በአንድ ይመጣላችኋል። ሀያ ስድስት ብር ሊሆን እንደዛ ነው። አሪፍ ነው ብታዩት። ራሱ ጠጉራችሁም አሪፍ ነው ይሄ እጃችሁ ከንፈራችሁ ተረገዛችሁ አንሶ ላይ እየቀደደ የታቃታችሁ እንዴ? ይሄን እንዲፍልቅ አርገው ትተኝ አንዴው ያፈጣል። ይገላ ሆነሽ ቁጭ ነው የምትየው። ባለሽ ምን ነው ታላንቺ ወደ ሌላ ማለድ ያቀፈሽ ልድር ነው የሚለው ትለሰልሽው ሰውም ተሻል እያንዳንድሽ። ለነበረን ቪዲዮ ይሄን ይመስላል ነበር። በቀጣይ ቪዲዮ ውስጥ የምንገናኘው። ሰላም አለይኩም ረህመቱላሂ በረካቱ። ቪዲዮውን ተወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ለእናንተ የማልሆነው ነገር የለኝም። አብሽሩ፣ ጠንክሩ፣ ጎበዙ ነው።